የበርካታ ታሪክ ባህልና ቅርስ ባለቤት የሆነችው ኢትዮጵያ ቱሪዝሙን የኢኮኖሚው መሰረት ለማድረግ በትኩረት እየሰራች ትገኛለች። ዘርፉን ይበልጥ ተወዳዳሪ ለማድረግ ደግሞ ነባር መዳረሻዎችን የማልማት እንዲሁም የአዳዲስ መዳረሻዎች ግንባታ ደግሞ ትኩረት ተደርጎበታል። አዲስ አበባን ጨምሮ በተለያዩ የሀገሪቱ አካባቢዎች እየተሰሩ ያሉ እነዚህ የመዳረሻ ልማት ስራዎች ለጎብኚዎች ምቹ ሁኔታን ከመፍጠር ባለፈ ወትሮም ስራቸው ለሆነው አስጎብኚዎች ደግሞ ጥሩ የስራ አካባቢን መፍጠር ችሏል። ሀብቱ እንዳለ ነው መዳረሻነቱ ነው አሁን የተሰራለት ማለት አክሰሱ ኢንፍራስትራክቸሩ መልማቱ ልማት ስንል አካባቢው ያ የሚጎበኘው ቦታ ለምሳሌ የመታጠቢያ ቦታ ላይኖሮ ይችላል የቪዚተር ሴንተር ምንለው ይሄ የጎብኚዎች ማዕከል የምንለው ላይኖሩ ይችላል ሚውዚየሞች ላይኖሩ ይችላሉ ሌሎች የትምህርት መስጫ ቦታዎች ላይኖሩ ይችላሉ ሼዶች ላይኖሩ ይችላሉ ሆቴሎች ላይኖሩ ይችላሉ አልነበሩም አሁን ግን ያ ከጥቂት አመታት ጀምሮ በጣም በመስፋፋት ላይ ነው ያለው በአዲስ አበባ እንኳን ብታይ ቁጥራቸው እንዲህ አሁን ማን ገልጸው በርካታ ከዩኒቲ ፓርክ ጀምሮ ፍሬንድሺፕ ፓርክ እንጦጦ የተለያዩ ድሮ ያለሙ ፓርኮች ሁሉ እነ ብሄረ ጽጌ ሁሉ አሁን ዛሬ ብታያቸው የሌሉ ናቸው ሚውዚየሞቹ መስፋፋታቸው መዳረሻ ቦታዎች ላይ ያሉ ልማቶች ደግሞ ስራዎችን እያቀላሉልሽ ነው የሚመጣው ሶ ልማቱ በተደረገ ቁጥር ለእኛም እየቀለለ፣ መንገዶች በተሰሩ ቁጥር፣ ሪዞርቶች በተሰሩ ቁጥር የምታሳያቸው ነገሮች በዛው ልክ እየጨመሩ እየጨመሩ ነው ሚመጡት። አንቺ ላይ ያለብሽም ሀስሎች እየቀነሱ ልሽ ይመጣሉ ማለት ነው። ሶ በዚያ አኳያ ጠቅመናል ብዬ አስባለሁ። የመዳረሻዎቹ መልማትና አዳዲስ የሚጎበኙ ስፍራዎች ግንባታ ደግሞ ለጎብኚዎች ተጨማሪ የጉብኝት አማራጭ ሆነው ብቅ እንዲሉ አድርጓቸዋል። እነዚህ የመዳረሻ ስፍራዎች ልማት በተለይ ባለፉት አመታት እያደገ ለመጣው የሀገር ውስጥ ጎብኚዎች ቁጥር የራሱ አስተዋጽኦ አበርክቷል። በጣም ቁጥሩ እየጨመረ ነው ያለው፣ እንዲሁም በሚያስደነግጥ ሁኔታ ልልሽ እችላለሁ። የሀገር ውስጥ ጎብኚ በጣም ነው አሁንኛ። ሞስትሊ በየሳምንቱ እንውጣለን አንድ ሳምንት እንኳን አናርፍም ና በየ ሳምንቱ ስንወጣ ከ ሀያ እስከ ሰላሳ አርባ ሀምሳ ሰው ነው ይዘን የምንሄደው ማለት ነው። ሶ ከመጀመሪያው አንጻር ከአራት አምስት ዓመት በፊት የነበረው ና አሁን ያለውን ስታነጻጽሪ በጣም የሀገር ውስጥ ጎብኚ በጣም ጨምሯል። ሰው የራሱን ሀገር የማየቱ ፍላጎቱ በጣም በሚያስደነግጥ ሁኔታ እየጨመረ ነው ያለው ማለት ነው። እና አሁን የምንገናኝበት ቦታ ላይ ራሱ አምስት ስድስት ባሶች ናቸው የሚደረደሩት። የሀገር ውስጡን ጎብኚ በተመለከተ ግን ድራማቲክ የሆነ ለውጥ ነው የታየው። ድራማቲክ ማለት ከመሬት ወደ ሰማይ እንደ መመንጠቅ ያህል ቁጥር እና አስተሳሰብ የአስተሳሰብ ለውጥ መቀየር ነው። ከዛ በፊት ብዙ በግልም በጋራም በማህበርም ሞክረናል። የሀገር ውስጡን ጎብኚ አበረታተን እንደውም ከመስሪያ ቤት ጋር በመተባበር ሁሉ ይሄ ኢንሴንቲቭ የሚባል ደረጃ አበረታተን ለመውሰድ በጣም ብዙ ሞክረናል፣ ግን አልሆነልንም። ያልሆነልን ዋናው ምክንያት ደግሞ ኢንፍራስትራክቸሮቹ የተሟሉ ስላልነበሩ መዳረሻ ቦታዎች ስላለሙ ነበረ። አሁን ኦሎፍ የሳደን እነዚህ ነገሮች ሲሟሉ ግን የሀገር ውስጡ ጎብኚም አብሮ ተመመ። የሀገር ውስጥ ጎብኚዎችን ቁጥር በማሳደግ የውጭ ጎብኚዎችን ለመሳብ ደቡብ አፍሪካ፣ ኢንዶኔዥያ፣ እንዲሁም ቻይናን የመሳሰሉ ሀገራት ተሞክሮ ምሳሌ መሆን የሚችል ነው። ከነሱ ባለፈ ግን በምስራቅ አፍሪካ ቀጣና የምትገኘው ሩዋንዳ በተለይ የሀገር ውስጥ ጎብኚዎችን ቁጥር ለማሳደግ የተለያዩ መርሃ ግብሮችን ጭምር ታዘጋጃለች። እነዚህ የጉብኝት መርሃ ግብሮች ዜጎች ሀገራቸውን እንዲያውቁ ከማድረግም ባለፈ ለተቀረው ዓለም እንዲያስተዋውቁ እድል ይፈጥራል። ሩዋንዳ ትልቅ ኢኒሼቲቭ ወስዳ እንደውም የአገር ውስጥ ቱሪዝም ለማበረታታት መስሪያ ቤቶችን አስተባብራ የአገር ውስጥ ቱሪዝም ሳምንት ብላ በዓመት ውስጥ የአገር ውስጥ ቱሪዝም እንቅስቃሴ ሳምንት ብላ ዲዛይን አድርጋ ወደ ተለያዩ አካባቢዎች እንዲሄድ ታደርግና ያ ሳምንት የቱሪዝም ሳምንት ነው፣ የእንቅስቃሴ ሳምንት ነው፣ የጉብኝት ሳምንት ነው። ከዛ ሲመለስ እያንዳንዱ ጎብኝተሽ የመጣሽውን ነገር እስከራስሽ ፒክቸር ድረስ የመጽሐፍ ዲስፕላይ የማድረግ ሁኔታዎች ይፈጠራሉ። በመዳረሻዎች ልማት ስራ አንዱ መነሻነት እያደገና ባህል እየሆነ የመጣውን ሀገርን የመጎብኘት ልምድ እንደ ሩዋንዳና መሰል ሀገራትን ተሞክሮ በመጋራት አጠናክሮ መቀጠል ይገባል።